ጠቅላይ ሚኒስትር ሚኒስትሮች መስማት አለባቸው። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ጌታ ያሳየኝን ያንን ራዕይ ለመናገር መጥቻለሁ። ቶሎ ብላችሁ ሼር አድርጉ። አንድ ራዕይ አይቻለሁ። አንድ ራዕይ ጌታ አሳየኝ ለምድራችን በኢትዮጵያ ላይ ከዚህ በፊት በእስራኤል፣ በኢራን፣ በኢራቅ፣ በሶሪያ እንዲሁም ደግሞ አሜሪካ ብዙ ጠላት ያቀነባበረው ነገር እንዳለ ኮቪድ ሳይገባ በፊት እግዚአብሔር ለእኔ ተናግሮ ከተናገርኩት ከትንቢታዊ መልእክቶች ሁሉ ነገር ተፈጽሟል። እግዚአብሔር ተናግሮ አንዳች ነገር አልቀረችም። አሜሪካ ተነስቶ ኢራንን እንደሚደበድብ፣ እስራኤል ተነስታ ኢራንን እንደሚትደበድብ፣ በሚድል ኢስት ላይ የጸጥታ ሁኔታ እንደሚዋከብ፣ ሰው ሁሉም መረጋጋት መብላት መተኛት መኖር እስከማይችሉ ድረስ እስከማይችሉ ድረስ ከፍተኛ ነውጥ እንደሚነሳ የዛሬ አምስትና ስድስት ዓመት በፊት እግዚአብሔር አምላክ ተናግሮናል። እግዚአብሔር ተናግሮ ቤተ ክርስቲያን ራሷን እንድታዘጋጅ ሀገር ራሷን እንድታዘጋጅ ጌታ ተናግሯል። አሁን ደግሞ በኢትዮጵያ ላይ ከፍተኛ ከፍተኛ ከፍተኛ ከፍተኛ ፍንዳታ ልክ እግዚአብሔር በእስራኤልና እና በኢራን ተናግሮ እንደፈጸመ እንደቃሉ ቃሉ እንደ እውነቱ በሀገራችን እግዚአብሔር ዛሬ ያሳየኝ ቪዥን አለ። ትልቅ ስታዲየም እግዚአብሔር አምላክ ወደ ቪዥን አመጣ፣ ወደ እኔ እይታ አመጣ። ትልቅ ስታዲየም ህዝቡ፣ ክራውድድ፣ የህዝብ ብዛት፣ የወጣቱ ብዛት፣ የእናቶች፣ የአባቶች ህዝብ በህዝብ በስታዲየም ላይ ተሞልቶ ተርፎ በስታዲየም ዙሪያ በከተማ ላይ በመንደር ላይ በሬስቶራንቶች፣ በሉ እቃ መግዣ ሱፐር ማርኬት በሉ ህዝብ ተጨናንቆ እቃ ለመግዛት እስከማይችል ድረስ ሬስቶራንት ገብቶ ምግብ እስከማይበሉ ድረስ ከፍተኛ ከፍተኛ የሰው ብዛት የህዝብ ብዛት ሰው ተጨናንቆ ሰው ኢትዮጵያ ውስጥ እርስ በርስ እጅ ለእጅ ተያይዞ እጅ ለእጅ ተያይዞ ተቃቅፎ ስታዲየም ህዝብ ሞልቶ ጌታ ያሳየኝን ያንን ራዕይ ለመናገር መጥቻለሁ። ቶሎ ብላችሁ ሼር አድርጉ። ጠቅላይ ሚኒስትር፣ ሚኒስትሮች መስማት አለባቸው። አብያተ ክርስቲያናት መስማት አለባቸው። እያንዳንዱ በኢትዮጵያ ውስጥ ያሉ ባለ ራእዮች፣ ፓስተሮች፣ ነቢያቶች ይሄን እንደ ባለፈው ብላችሁ እንዳታልፉ እንደ እከሌ ብላችሁ እንዳታልፉ። ይሄ የማይታለፍ መልእክት ነው። ነገ የምናየው ነገር ነው። ስለዚህ እንዳደነግጡ እንዳትደነግጡ ነገ በአይኖቻችሁ በአይኖቻችሁ ታውታላችሁ በአይኖቻችሁ ታውታላችሁ። ይሄ ሲሆን ማለት ነው፣ ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ ብያለሁ። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ ብያለሁ። አንድ የሚያስፈራ ድምፅ በእኔ ቦታ ብትሆኑ ትወርቃላችሁ። ድምፁ በጣም በጣም ያስፈራል። መልካም ዜና ሊነገራችሁ መልካም ዜና በጣም ደስ የሚል ነገር ነው። ቅድም ስታዲም ላይ ፍንዳታ አለ። ሪስቶራንቶች ሁሉ ቦታ የላቸውም። ሻፒንግ ሴንተሮች ሁሉ ቦታ የላቸውም። ሆስፒታሎች ሁሉ ቦታ የላቸውም። ጤና ኬላ ቦታ የለውም። መንገድ ሁሉ ተጨናንቋል። አንዱ ከአንዱ ጋር ተያይዘው ህዝቡ እያመለከ እየዘመረ የጌታን ማዳን እያወራ ይሄዳል። ቅድም ብዬ አንድ ነገር ተናግሬያለሁ በኢትዮጵያ ላይ። በደምብ ስሙ፣ እግዚአብሔር የኢትዮጵያን ስታዲየም ሲያሳየ ኢትዮጵያ ላይ እኛ ማስቆም የማንችለው የእግዚአብሔር እጅ የእግዚአብሔር ክብር የእግዚአብሔር የሚያነቃቃ የእግዚአብሔር መንፈስ እያንዳንዱ በቅድስና በቅድስና ክርስቶስን የእግዚአብሔርን መንግሥት ለማገልገል የተዘጋጁ አገልጋዮች የተዘጋጀች ቤተ ክርስቲያን ላይ ኃይለኛ ሪቫይቫል። ይህን በደንብ ስሙ። ይሄን በደንብ ስሙ። ቅድም ሬስቶራንቱ በቃ ወንበር የላቸው ወንበር የላቸውም፣ ገብቶ ለመብላት ሻፒንግ ሴንተር በቃ ፔስታል የለም። በቃ ሻፒንግ ሴንተሩ ውስጡ ህዝብ በህዝብ ነው። ከተማው ህዝብ በህዝብ ነው። መንገዱ ህዝብ በህዝብ ነው። ቤተ ክርስቲያን ራሷን እንድታዘጋጅ። ይህም በደንብ ስሙ፣ ይህም በደንብ ስሙ። ቤተ ክርስቲያን፣ ኢትዮጵያ ውስጥ ያለችው ቤተ ክርስቲያን ራሷን እንድታዘጋጅ ህዝብ ተገልብጦ ህዝብ ተገልብጦ አይዛብ ተገልብጦ ሰላምን ፍለጋ ሰላምን ፍለጋ አይዛብ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ለመቀበል ሰው ሁሉ ወደ እግዚአብሔር ቤት ለመምጣት ተዘጋጅቶ እንዳለ መንፈስ ቅዱስ ተናገረኝ። በደንብ ስሙ ፕሊዝ፣ እችን መልእክት በደንብ ስሙ። እችን መልእክት ቅድም ፍንዳታ ፍንዳታ ያልኩት ፍንዳታው መንፈሳዊ ፍንዳታ ነው። መለኮታዊ ፍንዳታ ከሰማይ ነው። ከሰማይ ነው። ኃይለኛ ፍንዳታ ይካሄዳል። የት? ኢትዮጵያ ላይ። ምን አይነት ፍንዳታ? እግዚአብሔር አምላክ ሪቫይቫል፣ እግዚአብሔር አምላክ መነቃቃትን፣ ቤተ ክርስቲያን እንደዚህ እንደማትቀጥል፣ ይህም በደንብ ስሙ እባካችሁ ለፓስተሮቻችን አድርሱ። ቤተ ክርስቲያን አሁን ባለችበት በኢዳ አሁን ባለችበት በክሳራ አሁን ባለችበት በጭንቀት አሁን ባለችበት በተስፋ በመቁረጥ ኃይል አታ እየተንከራተተች ቤተ ክርስቲያን ከዚህ በኋላ አትቀጥል። ይህን ስሙ። ከዚህ በኋላ ለቤተ ክርስቲያን ቀን ወጣላት፣ ጸሐይ ወጣላት ለቤተ ክርስቲያን የእግዚአብሔር ሪቫይቫል ስፒሪት ወደ ቤተ ክርስቲያን በኃይል እንደመጣ መንፈስ ቅዱስ ተናግሮኛል። በእግዚአብሔር ፊት ጸልዩ። የሆነ የሚመጣ ነፋስ አለ። ነፋስ፣ ነፋስ፣ ነፋስ፣ ነፋስ ነገሮቻችሁን የሚቀይር ያውላችሁ። ጭንቀታችሁን፣ በሽታችሁን፣ ችግራችሁን፣ መርገማችሁን፣ ውድቀታችሁን ከእናንተ ላይ የሚወስድ ንጹህ ንፋስ፣ ንጹህ ንፋስ፣ ሪቫይቫልን የተሸከመ፣ ሪቫይቫልን የተሸከመ፣ መነቃቃትን የተቀባት ወፍራም ቅባት የተሸከመ ንፋስ ወደ ኢትዮጵያ ሲነፍስ አይቻልም ስለዚህ ስለሰማችሁ አመሰግናለሁ እችን መልእክት ለመናገር ነው የፈለኩት እችን ለሰው ሁሉ አድርሷት ጠቅላይ ሚኒስተር እንደገና ሚኒስትሮችም ራሳቸውን ያዘጋጁ የሚሰሩትን ስራ አውቆ መስራት እንዳለባቸው ይሄ መልእክት እነሱንም እንዲነቁ ያደርጋል ስለሰማችሁ አመሰግናለሁ ተባረ